ትገቡና ና በዚህ ሊንክ መሰረት ማለት ነው። በዚህ ሊንክ ብቻ ወደ ዌብሳይቱ ትገባላችሁ። ዘን ኮንቲኒዩ ትሉታላችሁ። ከዛ በኋላ እዚህ ጋር የሚጠይቃችሁን አራት እንትኖች ታስገባላችሁ ማለት ነው። ሶ የራሳችሁን እዚህ ጋር ኮንፊርሜሽን ነንበር ታስገባላችሁ። አሁን እዚህ ጋር አንድ ኮንፊርሜሽን ነንበር እያስገባውን ያሳያችሁ ማለት ነው። ካፒታል አድርጉት። ዘን ኮንፊርሜሽን ነንበራችሁን ታስገባላችሁ። የራሳችሁን ኮንፊርሜሽን ቁጥር አስገቡ ረጅሙን ማለት ነው። እስክሪን ሾት ያደረጋችሁትን። ቀጣዩ ደግሞ ላስት ፋሚሊ ኔም ይላችኋል። ላስት ፋሚሊ ኔም ደግሞ መጀመሪያ ላይ ያለውን ማለት ነው የስማችሁን። እሱንም በካፒታል ወይም ደስ ባላችሁ አስገቡለት። እሱን ካስገባችሁ በኋላ ደግሞ አሁንም እዛው እንትኑ ላይ ያለው ማለት ነው። ሰብሚት ስታደርጉ መጀመሪያ ስታስገቡ ዲቪ ስትሞሉ ማለት ነው ኦንላይን ላይ ያለው የመጨረሻ ፔጅ ላይ ሁሉም አራቱም ዳታ አለላችሁ። እሱን ታስገባላችሁ ማለት ነው። እዚጋ አመቱን ታስገባላችሁ ዘን መጨረሻ ላይ እዚጋ ስክሪኑ ጋር የምታዩትን እንትኑ እዚጋ የምታዩትን ይህንን፣ ለእያንዳንዱ ይለያያል። አዲስ በገባችሁ ቁጥር ወደ ፔጁ አዳዲስ እንትኖችን የሚሰጣችሁ አሁን እዚጋ አርኬ ዋይ ኤስቪኤም ይላል አይደል? ይህንን ነው ማስገባው ማለት ነው። ካፒታሉን በካፒታል ቁጥርም ካለ ቁጥሩን ታስገባላችሁ ማለት ነው። ሶ አርኬ ዋይ ይለኛል፣ አርኬ ዋይ አስገባለሁ፣ አርኬ ዋይ ኤስቪኤም በቃ። ይህንን ካረጋችሁ በኋላም እንደምታደርጉት ሰብሚት ትሉታላችሁ ማለት ነው። ሰብሚት ስትሉት ልክ እንደዚህ እንደምታዩት ይህንን ፔጅ ያመጣላችኋል ማለት ነው። ሰሌክት ከተደረጋችሁ ሰሌክት ተደርጋችኋል ይላችኋል። ካልተደረግላችሁ ደግሞ ያው ሰሌክት አልተደረጋችሁም ይላችኋል። በዚህ መልኩ በአጭሩ ማየት ትችላላችሁ።